እንቱን ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል? እስኪ ጨርሱልኝ ቤተሰቦች። እንዲህ ሴት ልጅ በጣም በጣም ከምታዝቡት በላይ ብልህ ናት፣ እጅግ በጣም የትም መሄድ አይጠበቁባችሁም። እናቶቻችንን እህቶቻችንን ማየት በቂ ነው። ዛሬ ደግሞ ፍቅር ደግሞ አለች፣ አለቀ። ሴት ልጅ ብልህ ናት። አለቀኩ እስኪ ልክ አይደለሁም ቤተሰቦች፣ እኔ እንጃ ዝም የምትሉኝ ለምንድን ነው? ኮሜንት ላይ ያጨናንቁት እንደ ሴት ልጅ ብልህ የለም። ቤቶቼ ለእናንተ ባለኝ ክብር መምጣት ስላለብኝ እናንተም ስለምትፈልጉኝ እውነት ነው። መጥፋቱም አግባብ አይደለም። ቤተሰቦቼ እንግዲህ በእናንተ ድጋፍ 24100 ገብተና በዛሬው ቪዲዮ እስ 200 ሰዎች እፈልጋለሁ። ሁለት መቶ ሰዎች ከፈንድሻ ፋሚሊ ወደ ቤታችን እንዲቀላቀሉ እፈልጋለሁ። 24300 ሰው ነው የምፈልገው ይሄን ቪዲዮ ፈንድሻ ፋሚሊ ላይክ ላይክ ላይክ ላይክ እያደረጋችሁ ቤተሰቦች፣ ሌስጎ ሌስጎ! ፈንድሻ ፋሚሊ፣ ሰላም ውድና የተከበሯችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናቸሁ? እንዴት ነው? ቆይ እስኪ ማለት አልገባኝም፣ የዝች ልጅ ውበት እንዴት ነው? እኔ እንጃ አንድ እስኪ አርቲፊሻል ነገር ታያላችሁ? እዚህ ፊት ላይ ጥፍር እንኳን አልጨመረች፣ ኩል እንኳን የለውም፣ ከንፈሯ ላይ ሻፒስቲክ እንኳን የለውም። እንደው ሰው ሰራሽ ነገር እስኪ አንሱና እንደው እስኪ ይሄን አድርጋለች ይህን አርጋለች በሉኝ። ልብስ ከመልበስ ውጭ ይች ልጅ አሁን ምን አርጋለች? አሁን አረንዶ እስኪ ፍቅራችሁን ግለጹላት ለዚች ፍቅር። ለው ስሟ ራሱ ይ ያለው። ደህና ነኝ፣ እግዚአብሔር ይመስገን። ባላችሁ በሰላማችሁ ይብዛለኝ። ያው እንግዲህ ዛሬ ትንሽ በፓወር ነው የመጣሁት፣ ኢነርጂን አሰባስቤ ነው የመጣሁት። ምክንያቱም ይህን ሰሞን በነበሩት ነገራቶች ከውስጥ ደስ ሳይለኝ ቪዲዮን ፈልጌ አልነበረ የሚይዘው ታውቃላችሁ ዝም ብሎ ነገር ለማስተካከል ስል ሲበላሽ ምናምን እየሰለቸኝ ምናምን ነበር ወደ እናንተ የምመጣው ቪዲዮ የምሰራው እናንተም ጋር ላለመጥፋት። ግን ዛሬ ሱፉና ፕሪክ በጣም የሚያስቀና ጓደኛሞች ነበሩ። አሁን ደግሞ ያ ጓደኝነታቸው የአብሮነታቸው፣ ያ ወንድምነታቸው ጠፍቷል። ያ ነገር ደግሞ የሆነው በእኔ ምክንያት ነው። ማለት በቃ እኔ አሁን በአንቺ ምክንያት ሳይሆን ው ፋሚሊ እዚህ ጋር እንድታውቁ የምፈልገው በቃ በእኔ እሷ ራሷን ጥፋተኝነት ውስጥ እየከተተች ነው። ነገር ግን እውነታውን እንደምናውቀው ሁላችንም ይህን ጥፋት የፈጠረው መጀመሪያ ፉፉ ነው። ትንሽ ጥፋት አለባት፣ ጥፋት የለባትም አይደለም፣ ትን ጥዬ አለባት። ያው ለሰው ፍቅር ብላ ያም ጥፋት አይደለም። ዋሽቶ ማስታረቅ ነው የፈለገችው፣ ያ ራሱ ጥፋት አይደለም። እና የአንቺ ጥፋት አይደለም፣ በቃ ምንም። በአሁን ሰዓት እያሰብክ ያለሁት በእኔ ምክንያት ነው ብዬ ነው በጣም ብዙ ነገር መጣላት ብቻ ሳይሆን ብዙ ነገር እየተዛዛቱ እየተባባሉ እልህ ተያይዘው አንዷ የሆነ ነገር ሲያረግ እንደዚህ አርጎኝ ማ ልቀውም ተብለው ወደ አንድ እልህ እልህ እያደገ ነው። እድሜያችን የማይመጥን ነገር እያደረግን ነው እና ይሄን ነገር ደግሞ መፍታት ያለብኝ እኔ ምክንያቱም ከዚህ በፊት በሰላማዊ መንገድ ለመፍታት ሞክሬ ያለው ሁለቱን አገናኝቼ እንዲታረቁ፣ ግን አንዳቸው እልህኛ ይሆናሉ። አንዳቸውን ለማስታረቅ እንደገና ደግሞ ከዚህ ቪዲዮ ቀደም ያለውን ብታዩትም ለማስታረቅ ነበር የጠራዋቸው። እውነት ነው ነገር ከእኔ አሁን ለምሳሌ ቤተሰቦች እስኪ ምረጡ። አሁን ለምሳሌ በዚህ ሁኔታ ውስጥ ማን ጥሩ ሆኗል? ማለቴ ብሩክ እና ከፉፉ እስኪ ኮሜንት ላይ ጻፉልኝ እባካችሁ። እስኪ ማን ጥሩ ሆኗል? ኮሜንት ላይ እባካችሁ ጻፉልኝ። እስኪ ፉፉ ነው ወይስ ብሩክ ነው? አሁን እዚህ ጠብ ላይ ማለት ነገሮችን ለመቀነስ እያለ ያለው እያረገ የሆነ ነገር እየፈጠረ ያለው ማን ነው ክፉ ማን ነው እሺ? አሁን ክፉ ማን ነው? ምክንያቱም ያ ፍቅራቸውን ማየት ስለምፈልግ በእኔ ምክንያት ተበላሸብኝ። እነሱ ካልፈለጉኝ በግድ ከአንድ ሰው ጋር ልሁን እንኳ ይባል ማደር ይከብዳል። እናንተንም እኔም መጨከን አለብኝ። እነሱ ካልፈለጉ እኔም ራሴም በራሴ በቃ ፍቅር ያሳ አይፈልግሽም፣ ብዬ ለራሴ አስጠንቅቄ ራሴን ገታለሁ። ከዛ ነገር አስቆማለሁ። እግዚአብሔር ነው የምሬ ነው። እና ለእናንተ የምልካችሁ ያንን ነው። ዛሬ እናንተም በጣም የምታዩት ነገር አለ። ከዚህ ነገር ትማራላችሁ ብዬ አስባለሁ። ምክንያቱም የአንድ ሰው ላይፍ አንድ ሰው ላይ ይደገማል። ሁላችንም እኮ የምናሳልፈው ላይፍ አንድ አይነት ነው። ባይ ዘ ወይ ፊቱ ይለያያል ወይ ሰዎቹ ሊለያዩ ይችላሉ እንጂ አብዛኛው ሰው የሚያሳልፈው ህይወት አንድ አይነት ነው። ሁላችንም አንድ አይነት ህይወት ነው የምናሳልፈው። እራት እራት እግዚአብሔር ሆይ እግዚአብሔርን አምላክ ብቻ የዛኔን ነገር በጥሩ እንደው አታሳዝናቸውም ይህ እንደው አልፈ እንደው ያለፈ ዩቲዩብ ላይ ሲያዩት ቪዲዮ አያሳዝናቸውም ማለት በራሳቸው አያፍሩም። እኔ አንዳንድ ጊዜ እንደዛ ነው። በቃ የሆነ የሆነ ስሜት እኮ ካለው ቡሪካም ፉፉም በቃ የሆነ ነገሮች መተው አለባቸው። ገብቷችኋል ያንን ስህተት ደግሞ ለማረም እየሞከርኩ ነው። ሜቢ ያንን ስህተት ግን አልቆጭበትም፣ ምክንያቱም ተምሬበታለው። ለማድረግ ያሰብኩትን ነገር አድርጌ ተወጥችዋለው፣ ተሳክቶልኛል። በዛ ነገር ደግሞ ደስተኛ ነኝ። ግን አንዱ ነገር አስተካከልኩ፣ ስለ አንዱ ነገር ሲበላሽ፣ አንዱን ቀዳዳ ደፈንኩኝ ብሎ ብዬ ሌላ እግዚአብሔር በጣም በቃ ይሄን ሰሞን በጣም በጣም በጣም ጭንከት ውስጥ ነኝ። ቅድም እንደነገርኳችሁ ነው። በቃ ቪዲዮ ራሱ ከልቤ አይደለም የምሰራው ያው ምን አድርጊ ነው የሚሏት? አሁን አልገባኝም። ማለት ምን ትሆንላችሁ እች ልጅ የእውነትን ተሰምቷቸው እንደሆነ ወይስ ድንጋጤ ነው? ያንንም ነገር ለመረዳት በአጠቃላይ ሁለት ካሜራ ያደረኩት፣ አንድ ያው ካሜራ። ፈተና የግድ ነው ስለዚህ መፈተና አለባቸው እነዚህ ልጆች። ማን ያዘው አለ ውጭ ደግሞ እንዳለ ካሜራም እንዲኖር አልፈልግም ኖርማል በቃ የእውነት እንዲመስላቸው ነው የፈለግኩት። እና በቃ የሁለቱንም ማንነት እስከዛሬ የነበረውን የእውነት ወይ ማስመሰል እንደሆነ የሁለቱን ማንነት የምንረዳበት ነው። እኔ ምናውቅ። ምክንያቱም ሁለታችሁ ሁላችሁም ሰዎች በዙሪያችሁ ያወራችሁ ሰዎች ይኖራሉ እና ባህሪያቸውንም አስተያየታችሁ ከዛ ነገር ትቆጠባላችሁ ወይ ትማሩበታላችሁ ብዬ ስላሰብኩ ነው። እንግዲህ የሁለቱንም ባህሪ ዛሬ እንረዳለን። እስካሁን የነበረው ውሸት ነው ወይስ እውነት ነው እናያለን እና በቃ አንተም ተደበቅ፣ እኔም ልተኛ። እስኪ ማን የሚስት ይመስላችኋል? እናንተ ቤተሰቦች ደግሞ ማን ይስታል ብላችሁ ታስባላችሁ ማለት? ቡሪካ ወይስ ፉፉ? እንዴት ነው? እስኪ እናያቸው ማለት። እኔ እንጃ ጠቀማለ ሙጣላቸው ሙጣላቸው ሁ ሚያውቀ እስኪ ያዙን ደግሞ የማንኛቸው እንደሆነ በዚህ እስኪ እናየዋለን። ወጣው ለዚህ ሰው ጥሩ ስቴፕ ነው የሄድነው አትሊስት አሁን የመነጋገር የመተረጽ ፕሮባብሊቲው አላቸው። ግን አትሊስት አሁን እያወሩ ነው እየተደጋገፉ ነው፣ እና እራሳቸው እነሱ ጥፋተኛ እንደሆነ እየተሰማቸው፣ አጓጉኝ እኮ ማን ጥፋተኛ ይሆናል ማን ይስታል የሚለው ነገር ማለት ሰው የሆነ እንደው እንደ ሀበሻ ስናወራ ሰው የሆነ ቦታ ስትወድቁ ነው ማለት ስትወድቁ ነው የሚወዳችሁ፣ ከሱ በታች ስትሆኑ ነው የሚወዳችሁ። ገብቷችኋላ? ስትሞቱ ደግሞ የበለጠ ይወዳችኋል። ጥሩ ሰው ነበር ትባላላችሁ እ ስትወድቁ ልንገራችሁ። በቃ እኔ እንጃ ደቁሷችሁ የሚያልፈው ብዙ ነው። አይ ሲያሳዝን እያለ የሚያልፋችሁ ብዙ ነው። እስኪ ነገርኝ፣ ሰው ሲወድቅ ብቻ። እኔ እንጃ ሰው የሚወደደው ነገር በጣም ነው ግራ የሚገባኝ እዚህ ሀገር ላይ የመረ እኔ ሁለቱም ያሳዝኑኛል፣ ግን ሙር ደግሞ እንግዲህ እኔ እንጃ። ምሮም ለምንድን ነው የምትጨነቂው? ማለት ምን ያስጨንቃት አባት ቀለኛ እኔ ራሴን ጠብቃለው። ሁለታችሁ ግን በጣም ያስጨንቃችሁ። ከዚህ በኋላ ሰላም ነው እናቴ። ከዚህ በኋላ ሰላም ሰላም። እንዲህ ነው መሆን ያለበት። ገባችሁ? አለቀ ማስጨነቅ ነው። ሴት ልጅ በጣም ብልህ ናት፣ እጅግ በጣም ብልህ ናት። እጅግ ከምታስቡት በላይ ሴት ልጅ ብልህ ናት። ግን ደግሞ የምር እሷን የምትወደዋት የምትጨነቁሏትና የእሷ ጤነኛ መሆን የምትፈልጉ ከሆነ እምላችሁን በሙሉ ማድረግ አለባችሁ። ስለዚህ ፍቅር ከዚህ በኋላ ለአንድ ለአስራ አምስት ቀን ከማናችሁን ጋር ባትገናኝ ይጥሯል። በቃ እስኪ ምን ትሆኑ ከሁለት ቀን በኋላ ትወጣለች ራሳ መንከባከብ ችግር የለውም እኔ የሰማችሁኝ ነው አይደል የእሷ ጤንነት ከሆነ የምትፈልጉት ጭራሽ ማናችሁንም ከዚህ በኋላ እናስጨንቃት ከዚህ በኋላ ወደ ቤት ሸኝቻት ገባኝ አስራ አምስት ቀን እዚህ ከማስተኛት እሷም የሚያስፈልገውን እየነገርኳችሁ ነው ካጠገቧ እራቁ እሺ። እሱ ችግር የለም እሱ ብቻ ነው ማለት ምንም ነገር የለም። አሁን እኛ ሁለታችንም አብረን ከሌላ ሰው ያስፈልጋታል ሰው ሴት ማለት ነው። በእሱ በኩል እኔ እንጨርሳለን የሚያስፈልጋትን ነገር በሙሉ። ቻው ቻው። አገልግሎት አለ በይ፣ በይ አባት